ሩታዬ እናት ማለት ነው። እንኳን ሰላም መጡልን። ያው እናፍቀውን ነበር ስላየኖት በመጀመሪያ ደስ ብሎናል። ያው የሩታ እናት ዛሬ ፊታቸው ላይ ደስታ አይታይም። በሜላት ዩቱብ ቻናል እንግዲህ በተለመደው ሰዓት ማታ አንድ ሰዓት ላይ ያው ይጠብቁኝ መልሳልኝ እያሉ ነው። ስለ ልጃቸው ስለዛ፣ እኔ በዚያ አጋጣሚ የሩታዬ እናት ከመጡ አይቀር ሩታዬን ቆንጠጥ ገሰጽ፣ አብርሽንም እንደ ልጆ ሩታንም እንደ ልጆ መቆንጠጥና መገሰጽ አለቦት ብዬ ነው ማስበው። ያው ቤተሰቦች ትዳር በነገራችን ላይ አልጋባ ያልከ የሆነ ነገር የለምና ያው እሱም የሆነ ነገር በተፈጠረ ሰዓት ቤት ጥሎ መውጣት አይደለም። ሴትም ልጅ ደግሞ የሆነ ነገር በተፈጠረ ሰዓት ሻንጣ ይዛ መውጣት፣ ቤተሰቦቿ ጋር መሄድ የለባትም። ትዳር እኮ ድብቅብቅ ያለ ነገር ነው እና ሩታዬም ያው መቆንጠጥ አለባት ብዬ ነው ማስበው። ቤተሰቦች የሩታዬ እናት በእርግጥ ፊታቸው ላይ ምንም ደስታ አይታይም። በእርግጥ ማንም እናት ልጇ ደስተኛ ኑሮ ህይወት እንድትኖር ነው የምትፈልገው። ግን ቢሆንም ሩታዬ ያው በገንዘብ እጥፍት አይደለም ግን እዚህ ጋር አለመግባባት፣ አለመስማማት የኋላ ታሪክ እየመጠየ እየበጠበጣቸው ነው እና እርሶ ደግሞ ብዙ ታሪክ እነዚህን የመሳሰሉ ልጆች ወልደው አሳድገዋል። እና ብዙ በትዳር ውስጥም ብዙ እናንተ ብዙ ነገር አሳልፋቸዋል። የድሮ ሰዎች ብዙ በመቻቻል ብዙ ነገራቸውን በመደበቅ ያሳልፉት እና ለሩታዬ እንግዲህ ምክርም ቆንጠጥም ሩታንም አብረሽንም በማድረግ መልሶትን እንጠብቃለን ማለት ነው። ቤተሰቦች አልጋ ባልጋ የሆነ ነገር የለም ትዳር እና ባልና ሚስት ደግሞ ቤተሰብ ጋር ሳይደርስ የትም ሳይደርስ እዛው ተፋጭተው ምክንያቱም አብርሽም ከሌላ ነው የመጣው አይደለ ሩታዬም ለማስተዳደግ ነው የመጣችሁና ግዴታ ያው የእሱን ባህሪ ሌላ ነው፣ የእሷን ባህሪ ሌላ ነው። ግዴታ መግባባት ላይግባቡ ይችላሉ፣ ግን ደግሞ እዛው እየተፋጩ እየተግባቡ ይቅርታ እየተጣየቁ እየተስማሙ ሲሆን ነው ትዳር ትዳር የሚሆነው እንጂ ትዳር ላይ የሆነ ነገር በተነሳ ቁጥር አይደለም። ነፂ መታ የኋላ ታሪክ ይዛ መታ ቀርቶ ሩታዬ የሆነ ነገር ቢፈጠርም ከባልሽ ጋር እዛው ሆነሽ ሽጉጥ ብለሽ የተፈጠረውን ነገር እዛው በመፋጨት እዛው ነገሮችን በመፍታት ትዳራችሁን ማጠንከር ነው እንጂ የሚገባችሁ ብዬ ነው። አስበው ቤተሰቦቼ እና የሩታ እናት ላይ ዛሬ ጥሩ ነገር መልካም ነገር ሁለቱንም የሚቆጡ ይሆናሉ ብዬ ነው ተስፋ ማደርገው፣ ቤተሰቦቼ እንጂ ሩታ እንዳለችው መችም ለዘጠኝ ወር እኔ ልጄ እኔ ጋር እንደማይሉ ተስፋ እናደርጋለን። ምክንያቱም ዘጠኝ ወር በእርግጥ የመጀመሪያ ልጅ እናት ጋር ነው የሚወለደው፣ እናውቃለን። በኢትዮጵያ ባህልም ቢሆንም ግን ሴት ልጅ መውለጂዋ ሰዓት ከረብ ሲል ነው ወደ እናት ሄዳ የምትታረሰው። አሁን ገና ናት ሩታ፣ ገና ገና ውሃው እየሞቀ ነው እንደሚመስለኝ ከሆነ እና ቤተሰቦቼ ዘጠኝ ወር እኔ ጋር ተከፍተ ተቆጥተሻል ልጅ እንደማይሏት ተስፋ እናደርጋለን። ተቆጥተው እንደሚያስማሟቸው ማለት ነው። ቤተሰቦች እና የሩታ እናት እንግዲህ ናፍቀውን ነበረ። ስለመጡም ያው ደስ ብሎናል። ሜላትም ደግሞ ከቻልሽ እውነት ሩታ የምከሪያት ለማብላ ነው ትዳሯን እየበተነች ምትወጣ ለማ ደስ ይበለውላ እንደ ነፂ ጀመረች ሌላዋም ደግሞ ነገ እንደዚህ መታ የሩት የአብሪሽ ፍቅረኛ ነበርኩኝ ልጅም አለ ሁሉ ብለው ሊመጡ ይችላሉ እና ይህን ነገር ደግሞ ሴት ልጅ ብልህ ናት አይደል እንዴ እዛው ባሏ ጋር አብራ እየተፋተጉ በሀሳብም በምንም እዛው ትዳራቸውን እያጠነከሩ ቤተሰብም የውጭ ሰውም ሳይሰማ ነው መሆን ያለበት እንጂ እንደዚህማ ከሆነ ትዳር አይጠነክርም ብዬነው የማስበው በእርግጥ የወጣትነት ጊዜ ከባድ ነው ገና ከዚህ የበለጡ እኮ ፈተናዎች ይጠብቋቸዋል ከዚህ የበለጡ ይህ የሚሆነው ግን ሁለቱ እዛው ተነጋግረው ነገሮችን ሲፈቱ ነው ብዬ ነው ማስበውና መልካም ነገር እንደምንሰማ ተስፋ እናደርጋለን።